እሺ በቃ አደራችሁን። ሁለተኛ ልጅቷ አጠገብ እንዳይደርስ አስፈራሩ ልኝ እሺ በደንብ ስራችንን ባትነግረን ጥሩ ነው። እሺ የሁለት ሚስት ተከታታይ ሲትኮም ድራማ ስፖንሰሮች ኢትዮ ሳዳት አረቢያን መጅሊስ ዲኤምሲ ሪል ስቴት እና ኢትዮ የመኒ ሄርባል ሜዲስን ናቸው። ቆይ ቆይ፣ አባቷ ናቸው አይደለ? ክፍለ ሀገር ሄዱት እና መጠበቅ እኮ ነው፣ መምጣታቸው አይቀር። አረ፣ አባቷ አይደሉም፣ አጉቷ ናቸው። ለመታከም ነው ከክፍለ ሀገር የመጡት። ምን ለመታከም? ቆይ ቆይ፣ ልጅቷ ልጅቷ ማን ነው ስሟ? ወይኔ ወይኔ፣ መቼ ነው ከዚህ ጉድ የምወጣው? ቆይኔ ያላሳዝነ አንዱ ችግር ፈታው ስል ሌላ ችግር። ቆይ ምን አት ፍቼ ነው ምንድን ነው? ተረጋጋ። አረተኛውንስ ተኛውን ስበቃኔ መርር። እኔ ብሞት ብንብል ይሻለኛል። ቆይ እንዳንድ ነው አይደል የፈልጋችሁት? ይኸው ጨርቄን ጥዬ ይኸው አብጀላችኋለሁ። ይሄን አይደል የምትፈልጉት? በቃ እኔ ከዚህ በላይ ምንም ማድረግ አልችልም። በቃ ከአቅሜ በላይ ሆኗል እንጂ አሁን ተረጋጋ። ትጩ አሚና ከመጣች ደግሞ የባሰ ሌላ ነገር ውስጥ ነው የምንገባው። ትምጣ ትምጣ፣ እንዲ ካሁን በኋላ ማንንም አልፈራ። እንዲሁም ትምጣ፣ እንዲ እሷ ብታወቅ ካሁን በኋላ ምንም ነገር አይመጣብኝ ማለት። ትምጣ፣ ትወቅ። አሁን ምንድን ነው ምንድን ነው? ይሁን እኮ ለምንድን ነው የማትነግረኝ? እኔ ምንም። ቆይ፣ እቃ ኬት ሱቅ ነው የምትገዥ? ምን አይነት ጥያቄ ነው? በቃ እሱን ታዩና መልሽልኝ። አስፋልቱ ጫፋ ያለው ሱቅ ነው። ጥቁሩ ልጅ ጋር፣ ጅላሉ ጋር። አዎ እዛ ነው እኔ መች አጣሁት፣ አወኩት። በቃ ራሱ ነው፣ መች ጠፋኝ። ምን ተፈጥሮ ነው? ቆይ ቆይ፣ አንቺ በሞላ ሱቅ እዛ ድረስ ምን ያስኬድሻል? ቆይ ሱቅ አማርጭ ሊል እንደ ያው ሱቅ ሱቅ ነው። ቢሆንስ ምን አለ? ወይኔ፣ እዛ ሱቅ ስትሄጂ እግርሽ ተሰብሮ በተመለስሽ። ያሟላል እንዴ? ቆይ፣ ጤነኛ አይደለም። ምን እንደተፈጠረ በምን አውቄ ነው እዛ ሱቅ የማልሄደው? ወይኔ ወይኔ፣ ጀማል ጭራሽ ሳበረታታው የነበረው የእኔን ሚስት ሊያገባ ነበር ለካ። ወይኔ ምን አለ የዛኔ ምላሴን በቆረጠ። እሱ ልክ ነህ። የእኔ እግር ሳይሆን ያንተ ምላስ ነው ሁል ጊዜ ጣጣሚ ያመጣ። ቆይ ግን ስለምንም ነገር አውርቶሽ አያውቅም? ቀደም ቤቴን ፈልጎ እየመጣ አግኝቼው ነበር። ቤቴን? ጭራሽ ቤት ድረስ መጣልኝ፣ እና ቤቱን አወቀው። እኔማ ከመንገድ መለስኩት። እዚህም ደርሶልኛል። ቆይ ምን አባቱ ሊሰራ ነው ቤቴ ድረስ የሚመጣ? አጎቴን ፈልጎ ነዋ። ምን እንዳለው እንጃ፣ ሄዷል። ስለመጣም ነበር ያዘ ነው። ጭራሽ ተዛምደውልኝ ቁጭ ብለዋለዋ ቆይ ግን አጎትሽን ሲፈልግ የነበረው ለምን እንደሆነ አውቀሻል? አይ አላውቅም። ስጠይቀውም አልነግርሽም አለኝ። ቅሌቴን እንዴት ይነግርሻል? ደግሞ አጎትሽን ሸኝቼ ተገላገልኩ ስል በዚህ ባለ ሱቅ በኩል መጡ አይደል። ቆይ ለምንድን ነው የሚፈልጋቸው? የምታውቀው ነገር አለ እንዴ? ምንድን ነው? አንቺን ስለወደደሽና ለጋብቻ ሽማግሌ ለመላክ ነዋ። ምን እኔ ራሱ የሆነች ልጅ ወድጃታለሁ ሲለኝ አግባት ብዬ እኮ ስመክረው ሳበረታታው ነበር እኮ ሚስቴን፣ ለካ ለሌላ ሰው ልድ ነበረ ለካ። ጉድ ጉድ ሲል ነበረው። ጭራሽ ከሚድሩት ውስጥም አንተ አለበት እኔ ቤት በኩል አንቺ መሆንሽን አወኩና ቆይ ቆይ ግን አጎቴ የኔን ሀሳብ ሳይሰማ ነበር ሊድረኝ ነበር። እና እኔ ሰላም እንዳልሆኑ ሆን ብለው ነ ይሄም ነበርኩላቸው። እና አሁን ምን ይሻላል? ቆይ ባለሱ ቆይ የሚያውቀው ነገር አለ ስለኛ? እሱማ ያወቀው ነገር የለ። ስለ አጎትሽና ስለተፈጠረው ነገር ሲያወራ ነው ያወኩበት። ታዲያ እንደዛ ከሆነ ምን ያጨናንቃል? የሚያውቀው ነገር ከሌለ ማጣራቱ መች ይቀራል? ይህን ነገር አወቀ ማለት ደግሞ እርግጠኛ ነኝ እሱ ጋር እቃ ሊገዙ የሚመጡ በሙሉ ወሬውን ይሰሙታል። እሺ፣ ምን ይሻላል? ቆይ ሁለተኛ እሱ ሱቅ አይደለም በሱቁ አጠገብ እንኳን እንዳታልፍ። ይሄ የምትፈልጊ እቃ ካለ እኔ ላኪ፣ እኔ ራሴ ያመጣል። ወይ ጣጣ! ጭራሽ ከቤትም እንዳልወጣ ታገድኩ ማለት ነው። ለትንሽ ጊዜ ያው፣ እስከዛኔ መፍትሄ ይፈልጋል። እንዴ ጀሜ ደወለ። ምርጥ ሰው። ቆይ ቆይ፣ ደግሞ ትናንት ለምንድን ነው ደንግጠህ የሄድከው? የተፈጠረ ችግር አለ እንዴ? ይኸውልህ አሁን በስልክ የምነግርህ ነገር አይደለም። የተፈጠረ ችግር አለ እንዴ? አዎ ችግር ተፈጥሯል፣ ለዛውም ከባድ ችግር። እንዴ ምንድን ነው? ይኸውልህ ጅላሉ አሁን በስልክ የምነግርህ ነገር አይደለም። የምን ይኸውልህ? ጅላሉ ሱቅ መጥቼ ላውራ ነበረ፣ ግን ለትንሽ ሰዓት ከአንተ ጋር ታየሁ ማለት ለህይወቴ ስጋት ነው። ስለዚህ ይኸውልህ ሱቅ ሳይሆን ማንም ሰው በማያየን ቦታ ተደብቀን ነው ማውራት ያለብን። እንዴ ጭራች ጉሉ የምን የማለውበት እንዴ? ማንኛው ችግር ፈጣሪ ማን ሆነና ነው? አንተ እኮ ነህ። ምን አድርጌ ነው? እኔ እኮ በላቤ ሰርቼ የምሰራ ሰላማዊ ሰው ነኝ። ምንም አላጠፋሁም። ቆይ ምን ምን አጠፋሁ? ይኸውልህ፣ ነገርኩህ እኮ ለትንሽ ሰዓት ሱቅ ላይ አብረን ታየን ማለት በቃ አለቀልኝ። ይኸውልህ፣ ስለዚህ አሁን የምናውቀው ቦታ ላይ እንገናኛለን። በቃ ሁሉንም ነገር እዛ እናወራለን። ሄው ሄው፣ ጀሚ ሄው ወይኔ ወይዬ፣ ጉዴ! የማውቅያት ነካክቼ ይሆን ከመንግሥት ጋር ይሆን? እኔ ግን ታማኝ ግብር ከፋይ ነኝ። ቆይ ከአሸባሪ ጋር ይሆናል እንዴ? ቆይ ግን የትኛው አሸባሪ ነው ሱቄ መቶ እቃ ገዝቶ የት ምን አድርጌ ነው? ማንም አልተከተልህም። ማንም አልተከተለኝም። አሁን እኔ ምን አድርጌ ነው? ታውቃለህ አጀማል፣ እኔ ሰላማዊ ሰው ነኝ። ናቁጭ በል እስኪ። መጀመር ምኑ ሳትነግረኝ ነው የምቀመጠው? እንዲሁ ብቆም ይሻለኛል እኮ ጉዴ። ንገረኝ ቶሎ። ሰው እንዲህ ዐይነት ተቀምጠን ነው ማውራት ያለብን? ናቁጭ በል። ይኸውልህ ጀሜ፣ አንተ ታውቀኛለህ አይደል? ሰላማዊ ሰው መሆኔ ሰፈሩ፣ ሰላማዊ ነኝ ከመንግስት ጋር እንነካካ ጨዋ መሆኔ ማንም መሰክርልኛል። አንተ አመሰክርልኝም አረ እኔ መሰክርልሃለሁ፣ ግን እኮ አንዳንድ አንዴ ሳታው ከሰው ጋር ልትነካካ ትችላለህ። እንተፈራሁት ለወንጀለኛ ቃስ እጪ ነው አይደል? ተረጋጋ። ቆይ፣ ከዛ በፊት ሰው ሱቅ መጥቶ አስፈራርቶ ያውቃል እንዴ? አይ፣ አያውቅም። ምን ነው ማንም መጥቶ ምንም አላለህም። እርግጠኛ ነህ? አዎ፣ እርግጠኛ ነኝ። ኡፍ፣ ለጊዜውም ቢሆን አላየህም ማለት ነው። ግን ከዛሬ በኋላ መጠንቀቅ አለብህ። አንተ ንገረኝ እንጂ ይጠነቀቃሉ። በጣም አድርጊ ጎበስ። እንደሱ ነው እንጂ፣ ግን ከምንድን ነው የምጠነቀቀው? ከዛች ልጅ ነው ኬቷ ልታገባ ስላሰብካትና ስለወደድካት ልጅ ነው እንዴ? ለምን እሷ ማግባትና መውደድ ወንጀል ሆነ እንዴ? ቀላል ወንጀልን። ልጅቷ እሷ መሆኑን ባውቅ መጀመሪያው ነው አስጠነቅቀህ ነበር። ለካይ መሞቻ ሰበብህን ነበር የወደድከው ማኔ። ቆይ የምን ይሁል? ትናንት ስለ ልጅቷ ስትነግረኝ ደንግጬ የሄድኩት ከአንተ ጋር ከታየው ጨምሮ አብረው እኔንም እንዳይገሉኝ ነው። ማነው የሚገል? ቆይ ምንድን ነው የምታወራው? ጀሜ ግብዳው ነው። ማነው ግብዳው? እስከሁን አታውቀውም? አላውቀው። ማን ነው ግብዳው? ለነገሩ ከእስር ቤት ከተፈታ በኋላ እዚህ ሰፈር አልፎ አልፎ ነው የሚመጣው። አሁን ራሱ ሰው በስለት ወቅቶ ነው አሉ የማይመጣው። ምን? ለምንድን ነው ሰው በጭው ይወጋው? ከእሷ ጋር ያየውን ወንድ ሁሉ ካልገደልኩ የሚል አደገኛ ዱርዬ ነው። ለዛ ነው ትናንት ስትነግረኝ ደንግጬ የሄድኩት። አሁን ራሱ ተመልሼ የመጣሁት ይሄንን ሁሉ ነው እነግርህ እንጂ፣ ይኸውልህ አንተ ወንድሜ ነህ ክፉ ነገር እንዲገጥምህ አልፈልግም። ግን ከዚህች ልጅ መራቅ አለብህ። ያለበለዚያው ግብዳው ይኸው አንተንም እንደ ሌሎቹ መግደሉ አይቀርም። እንዴ ያ ምንድን ነው የሚገለኝ? እኔ ፈልገ ነው። ቢሆንም ይኸው እየወደድካት ቢሆን መራቅ አለብህ። ያለበለዚያ ይገላል። እርግጠኛ ነው ወይ? እሷ ግን ትወደዋለች። እሷማ አትወደውም። እሱ እኮ ነው የሚወደት በግድ እኔ ካላደረግኳት ብሎ ስንት የታስሮ ተፈታ መሰለህ። እና እሷ ካልፈለገች ግዴታ የለባት መንግስት ያለበት ሀገር ነው ያለ ወይ መንግስት። ቆይ እሷን የመሰለች ቆንጆ ሴት ከሌላ ወንድ ጋር የማትታየው ለምንድን ነው? ስላልፈለገች ነዋ። እንዳይመስልህ እሱን ስለሚፈሩት ሁሉም ርቋት ነው እሷ ግን እሱን አትፈልገው። ስለዚህ ስለዚህ ማ እሷስ ካልፈለገችው ድረስ የፈለገችውን የመውደድ የማግባት መብት አላት። ቆይ አንተ መሞት ትፈልጋለህ እንዴ? ለእሷ ከሆነ አው እሷ ነፃ የምትወጣ ከሆነ ሞት ላታለሁ፣ ለዛው በደስታ ያመሃል። ጤነኛ አይደለህም እንዴ? ቆይ ምንድን ነው ፍቅር ፍቅር በላይ የምትጃጃለው? ሌላ ወንድ ነፃ ያላውጣት አንተ የየትኛው ጀግና ነህ ነፃ ላውጣት የምትለው? እሱን አብረን እናያለን። ለካ እኔ እሱ ትደብቃ የምትመጣው እሷስ ጨንቋት ነው እኔ

እኔ ለራሳ አስቤ ተው ባልኮ፣ ጭራሽ ከኔ ጋር ልትጣላ ምን አገባኝ እኔ ለምናት ሞትም ተፈለግ፣ እኔ ዋናው መናገሬ ነው። ለእሱ አመሰግናለሁ ጀሜ፣ ስለ እኔ አታስብ፣ ምንም አልሆነ። አሁን ስብ ዘግቼው መጣ ቻ። ምን አይነቱ ገገማ ነው! ፈሪ የሆነ ልጅ ለእኔ ጊዜ ነው እንደዚህ ጀግና ጀግና የሚያጫውተው። ቆይ አሁን እኔ ምንድን ነው የማደርገው? ምን አይነት ጣጣ ውስጥ ነው የገባሁት? ተለቀቀ! ተለቀቀ! በርካቶች ለመኖሪያ ሆነ ለኢንቨስትመንት ምርጫቸው ባደረጉት ለቡ መብራት ኃይል ብዙዎችን የቤት ባለቤት ያደረገው ዲኤምሲ ሪልስቴት አሁን ደግሞ አዲሱ ሂልሳይድ ብሎካችን ላይ ውስን ቤቶች በማስታወቂያ ዋጋና በማይገኝ እድል ለሽያጭ አቅርበናል። አዲሱ ሂልሳይድ ብሎካችን የተለያዩ መሰረተ ልማቶችና መንፈስን የሚያድስ አረንጓዴ የተፈጥሮ እይታን አጣምሮ የያዘ ነው። እነዚህ አፓርትመንቶች እጅግ ዘመናዊና ቅንጡ በሆኑ የቤት ዲዛይኖች የሚገነቡ ሲሆኑ እንዲሁም በወለል አራት አባወሮች ብቻ የያዙ ናቸው። ከባለ አንድ እስከ ባለ አራት መኝታ ቤቶችን በተለያዩ የካሬ አማራጮች ለእናንተ ለውድ ደንበኞቻችን ይዘንሉት ቀርበናል። ባለ አንድ መኝታ በ453 ሺህ ብር፣ ባለ ሁለት መኝታ በ786 ሺህ ብር፣ ባለ ሶስት መኝታ በ870 ሺህ ብር እንዲሁም ባለ አራት መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ በመረጡት የወለል አማራጭ ማግኘት ይችላሉ። እንዲሁም እንደ ምርጫው 60 ፐርሰንት የተረጋገጠ የባንክ ብድር አመቻች ተንሎታል። እርሶም የዚህ ድል ተጠቃሚ ጠቃሚ ለመሆን አሁኑኑ ይደውሉ። ዲኤምሲ ሪል ስቴት። አረቢያን መጅሊስ ፍላጎት ሆ የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶችን ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ በአልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮሳዳት አረቢያን መጅሊስ ድሬዷ፣ ጅጅጋ፣ አሶሳ፣ ሰመራ፣ ደሴ፣ ጎንደር በወኪላ ክፋፋዮች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 በዚህ በድርጅታችን ላይ ሰፋ ያሉ አገልግሎቶች ይሰጣሉ። ከዚህ ውስጥም ሴቶች የእንቁላል መጠናችሁ አንሷል ወይም አንቲሙላሪያል ሆርሞናቸው በጣም ዝቅ ነው ቀጭጯል፣ ልጅ መስጠት አይችልም ለተባሉ እህቶቻችን ኢንሻ አላህ ትልቅ የምስራች አለ። ጥሩ የሆነ የኦቫሪን ወይንም ደግሞ እንቁላልን የሚያፋፋና በቂ የሆነ የዘርፍሬ እንዲያዘጋጁ የሚያደርግ መድኃኒት እኛ ኢትዮ የመን የባህል ህክምና ማዕከል ላይ ይገኛል። አድራሻችን አዲስ አበባ አለም ባንክ ሜዳ መስጅድ አጠገብ እንገኛለን። ስልክ ቁጥራችን 098217786 ወይም 87 እንዲሁም 091136593 ላይ ደውላችሁ ልታገኙን ትችላላችሁ። እንሻላ ምን አዲስ ነገር አለ? ምንም የለም። አላናገርኩም? ኧረ አናግሬዋለሁ። እና ምን አለ? ምን ይለኛል? እባክሽ ምን ቆይ፣ ገና እኔ የምልሽ ሁሉም ነገር እኔ ጋር ሲመጣ ነው እንዴ ተቃራኒ የሚሆነው? አልገባኝ። ፈሪ ነው። ቢያንቺ አጠገብ ከደረሰ ሊገለው የሚችል ሰው እንዳለ እንኳን ብነግረው ሊሰማኝ ፈቃደኛ አይደለም። ፈሪ ነው ያልኩት ልጅ፣ እኔ ጋር ሲመጣ ደፋር ሆነ እና አልሰማማለህ? እንደዚህ ያስፈራርተው ጭራሽ። ለእሷ ስለሞት አለው ማንንም አልፈራም አላለም? ውይ ምስኪን ሲያሳዝን።

በእኔ ሀሳብ ላይ ደግሞ ጣጣ ውስጥ እንዳታስገባኝ። አየሽ፣ የእኔ ሞት ሲሆን ጣጣ ነው አይደለ? የእሱ ሲሆን ግን ማዘን በጣም ጥሩ። እንደዚህማ በቀላሉ አንላቀቀ ማሳዩ የለ ተረጋጋ እንጂ የዋሰ። በንዴት ሌላ ጣጣ ይዘህብኝ እንዳትመጣ፣ ይሄ ከበቂ በላይ ነው። የሰማው ነገር ስለሌለ ደግሞ ያን ያስጨንቅ። በዚህ ድፍረቱ ማጣራቱ መቼ ይቀራል ብለሽ ምንድነው? ችግር አለ እንዴ? ሰላም ናችሁ? እንዴት ናችሁ? እ ቢስ ነው ምን እሺ ነው ችግር አለ? ያው ምንም ለትንሽ ጉዳይ ፈልጊያችሁ ነበር። ምንድነው? ተናገር። ያው እዚህ ጋር እኮ ዝም ብላችሁ ከምትቀመጡ የሆነ ስራ እኮ ላሰራችሁ ብዬ እኮ ነው። ስለሱ አያገባህም። ስራው ምን እንደሆነ ብቻ ተናገር። ያው ትንሽ ያስቸገረኝ ሰው አለና ትንሽ ፀባይ እንድታስይዙልኝ ፈልጌ እኮ ነው። ለዚህ የሚሆን ትክክለኛው ቦታ ነው ብታያለሁ። አይ ሰውነት ገና ሲያዩ ነው ፀባይ የሚገዛውሽ? አዎ አዎ፣ እሱ ነው እቺ እኮ ነው እናንተ ጋር የመጣሁት። ያው ታውቃለህ ለዚህ ስራ ገንዘብ እንደምከፍል። እንዴ እንዴታ፣ ግዴታዬ ነው ለሱ አያሳስብ፣ በደንብ እከፍላለሁ። እና ምን እንድናረገው ነው የፈለከው? ያው ፀባይ የሚገዛ ብቻ እኮ ነው የፈለኩት እኮ። በምን አይነት መንገድ ነው ፀባይ እንድናስይዘው የምፈልገው? ምን ምን አላቸው? የቤቱን ስፔሻል ከሆነ የፈለገው በፀባይ ቀስ ብለን ወደ አምላኩ እንልክላለን፣ ግን እሱ ይወደድባል ትንሽ ውድ ነው ማለት ያው እንገለዋለን ማለት ነው። አረ እንደሱ አልፈልግም። ሌላኛው ደግሞ አምላኩ ጋር ደርሶ እንዲመጣ እናደርገዋለን። ያው እሱን አልፈልግም። ፈርቶ እንዲቀመጥ ነው የምፈልገው። አሃ ስለዚህ ነካ ነካ ብቻ እንድናደርገው ነው የፈለግኸው ማለት ነው። መቼም በሱ አይደለም አ በሱ አይደለም አ ምን እንድናደርገው ነው የፈለግኸው? እንዲደነግጥ ብቻ ነው የፈለኩት። ለሱ እንዳታስብ እናስደነግጠዋለን። ግን አደራ ምንም ነገር እንዲሆን አልፈልግም። እሷ አይመለከትም። ስራችንን ለኛ ትነግረን ነው። እሺ በቃ እሺ። የልጁን ፎቶና አድራሻ ከግማሽ ቀብድ ጋር ታስገባለህ። ቀሪውን ሙሉ ክፍያ ደግሞ ካስደነግጥ ነው በኋላ ታስገባለህ። ትስማማለህ? በደንብ ተስማምቻለሁ። ይኸውናል። ስማኝ፣ ከተባባልነው ገንዘብ ቀንሰ ወይም አጉድለት አመጣና ማለት ነው። አንተን ነው ወደ አምላክ ምልክሽ እዛ ድረስ ምን አስኬደን እዚሁ መግባባት እየቻለን በጣም ጥሩ። አሁን የልጁን አድራሻ ይዘዋል። ፎቶውንስ? ይዣለሁ። እዚህ እንደታጠፍን የሆነች ሱቅ አለች፣ አለ በላይ በኩል በቃ ይሄ መረጃለኛ ከበቂ በላይ ነው። ቀብድም ከፍለም ትችላለህ። እሺ በቃ አደራችን፣ ሁለተኛ ልጅቷ አጠገብ እንዳይደርስ አስፈራሪውልኝ። እሺ በደንብ ስራችንም ባትነግረን ጥሩ ነው። የሁለት ሚስት ተከታታይ ሲትኮም ድራማ ስፖንሰሮች ኢትዮ ሳዳት አረቢያን መጅሊስ ዲኤምሲ ሪል ስቴት እና ኢትዮ የመኒ ሄርባል ሜዲስን ናቸው አረቢያን መጅሊስ ፍላጎቶ የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶችን ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮሳዳት አረቢያን መጅሊስ